ሰላም በድጋሚ በኩር ቤተሰቦች፣ እስካሁን እየርንበት ያለው መንገድ እንደተመቻችሁ ተስፋ አድርጋለሁ። በድጋሚ ማስታወሳችሁ ነገር ሰብስክራይብ ማድረግ እንዳይረሳ፣ ፕሊስ ፕሊስ ሰብስክራይብ እያረጋችሁ በጣም ስለሚጠቅመኝና ነገ ማረዲስ ቱቶሪያሎች እንድሰራ ስለሚያግዘኝ ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቱቶሪያል። ስለዚህ በዚህኛው ሴሽናችን እንዴት አድርገን ዳታዎችን ሶርት ማድረግ እንደምንችል፣ እንዴት አድርገን ደግሞ ዳታዎችን ፊልተር ማድረግ እንደምንችል ኤክሴል ካሉት ፈንክሽኖች መካከል አንደኛው ይሄ ነው ። ሶርት ማድረግ ዳታዎችን በተለያየ ክራይቴሪያ። ሁለተኛ ደግሞ ዳታዎችን ፊልተር ማድረግ ሰፋ ሰፋ ያለ ዳታ ቢኖራችሁ እንዴት አድርጋችሁ ዴታ ፊልተር ማድረግ ትችላላችሁ የሚለውንም እናያለን ማለት ነው። በጣም አሪፍ። ስለዚህ የምንጀምረው ከሶርቲንግ ነው፣ ዴታን ሶርት ከማድረግ ማለት ነው። ለምሳሌ እዚህ ጋ የምታዩት ዳታ በተለያየ ፎርማት ተቀምጠዋል። ሚሪያም ብሉ ደምቢል ምናምን እያለ ይጀምራል። ቀለል ካለው እንጀምራለን በስም በጽሁታቸው በምን እያደረግን መከፋፈል እንችላለን እና ለምሳሌ እኔ ምን ላረግ ይቻለው ይህን እንደዚህ ድራግ ላደርገው። መጀመሪያ ሶርት ማድረግ የፈለጋችሁት እንዴታ ድራግ ታደርጋለች። እዚህ ጋር የተጠቀም ከለ ተራ ቁጥር ስለሆነ እንዳይበላሽብኝ ከዚህ ጀምሬ ነው ሶርት እንዲሆን የሚፈልገው። ያኛው ቋሚ ስለሆነ መቀየር ስለሌለበት፣ ስለዚህ ሙሉ እመርጣለሁ ልክ እንደዚህ። ይሄ በጣም አስፈላጊ ነገር ነው። ሰሌክት ታደርጉታላችሁ እንዳለ ዳታችሁን ማለት ነው። በመቀጠል እዚህ ጋር ሶርት ኤንድ ፊልተር የምትላለች። ዙማት ላደርግላችሁ እንዳሳያችሁ ዙሚን ስለዚህ እዚህ ጋር ሶርት አለ ቀጥታ ዳይሬክት እንደዚህ መጠቀም ትቻላችሁ። ግን ይሄ አይ ፕሪፈር ከስተም ሶርት ላይ መግባት ወይም ደግሞ ከስተም ሶርት የምትለውን እዚህ ጋር ክሊክ አርጋችሁ እናንተ የምትፈልጉትን ነገር ማስገባት ትሻላችሁ ማለት ነው። ለምሳሌ ሶርት ባይ ላይ ቻላችሁ፣ ሶርት ባይ ሚል በምን እንደሆነ ሶርት ምናረጋቸው በስማቸው ነው፣ በምን እንደሆነ በእድሜ በምን እዚህ ጋር ያሏችሁን ከላይ ሄደራችሁ ላይ ያሉት ነገሮች እንዳለ ያስቀምጥላችሁ። ሶ ለስታቱ ቢዝ ባይ ቀለል ካለው በስም እናርገውና ኤቱ ዜድ እንበለው ኤቱ ዜድ ማለት እንግዲህ ከበ ምንድን ነው ከሀ እስከ ፐ እንደ ማለት ነው አማርኛ ስለሆነ እዚህ ተጠቀምናል ነው ከዛ ኦኬ አልኩት እዚህ እንደምታዩት ሙሉ ዳታው ነው ባይዘው የሚቀይረው ሰሌክት ስላረኩት ነው ካላረጋችሁት ችግር ነው እቺን ስማን ብቻ ሰሌክት አረጋችሁት ከሄዳችሁ ይሄኛው እንዳያዛባባችሁ እሱ መጠንቀቅ አለባችሁ ሰውርት እንዲሆንላችሁ የፈለጋችሁት እንዴታ እንዳለ መምረጥ ያስፈልጋል ሰሌክሽኑ ማለት ነው ስለዚህ እንደምታዩት በአልፋቤት ሊስት አውት አደረገልኝ ማለት ነው። በአልፋቤት ኦኬ። ጓረልስ ሌላ አንድን ጨምር። ለምሳሌ ሶርቲንግ ላይ ሌላ ነገር ማድረግ ትችላላችሁ፣ እሱ ብቻ አይደለም። ሌላ ለምሳሌ እንደ ሰሌክት ካደረግናቸው በኋላ በጣም አሪፉ ነገር፣ አሁን እዚህ ጋር ለምሳሌ ውጤት አለኝ እና እንደምትዝብርቅርቅ ብሏልና አንድ ላይ መርጭ እንዲያደርጋቸው በጣም ከጥሩ ካመጡት ወይም ደግሞ በጣም ጥሩ ካመጡት አማካኝ ጥሩ ካመጡት ወደታች እንዲያመጣልኝ ብፈልግ አማካኛቸውን ልጠቀምና ሶርት ላርጋቸው ስ እንደቅድሙ ከስተም ሶርት ላይ ሊሄድ ። ስለዚህ የምንልጠቀም ለምሳሌ አማካኝ ውጤታቸውን ጠቀም ከዛ ትንሽ ካመጣው ወደ ትልቅ ወዳመጣው ሶርት አድርግልኝ ብዬ ኦኬ አልኩት። ዩሲ እንደምታየው ትንሽ ያመጣው 53 ነው። ከዛ እያለ እያለ እያለ እያለ ልክ እንደዚህ አመጣልኝ። በዛ ውጤታቸው ቀደም ባለው ሴሽን የሰራነው ውጤታቸው እንደምትሉት መሻሻል ያለበት ትንሹ አንድ ሰው ነው። አለ በቂ ጥሩ ጥሩ በጣም ጥሩ እጅግ በጣም ጥሩ አድርጎ ያመጣል። ሰው በቀላሉ እኔ የምፈልገው እንዳታ ከዚህ ውስጥ ለምሳሌ በቂዎቹ እንኳን የፈለግኳቸው እነዚህም ሶስቱ እንዲች አርጌ ሰሌክት አድርጌ መውሰድ እችላለሁ ማለት ነው። ሲል በጣም አሪፍ ነገር አድርግልኝ ሶርት ማድረጋችን ጥቅሙ ይሄኛው ነው ማለት ነው። ሌላም እንደዚህ ያደርጋችሁ ተጨማሪ መጨመር ቻላችሁ። አንድ የመጨረሻ እንጨምር ካለን ለምሳሌ እንዲሰሌክት አድርገን ከስተም ሶርት ሌላ ለምሳሌ የምንጠቀም አሁን አየች ቁጥር ሲሆን እንደዚህ ያረጋግለሽ። አንደኛ በጣም አሪፍ ያመጣሁትን ብፈልግ ለምሳሌ እንደዚህ ያረጋችሁ ሶርት በዛ በሆን በሆነ ነገር መጀመር ትችላላችሁ። በስራ ክፍል ብለው እና በኤ ቱ ዜድ በአልፋቤት ማለት ነው ብለውና ኦኬ ብለው እንደምታዩት አይሲቲዎቹን አንድ ላይ፣ ኦዲት አንድ ላይ፣ የሰው ኃይል አንድ ላይ፣ ግዢ አንድ ላይ ያረጋግልኝ ማለት ነው። ጊዜ በጣም አሪፍ አይደለም። ስለዚህ ልክ እንደዚህ ያደረጋችሁ የተለያየ ክራይቴሪያ የተጠቀማችሁ ዴታችሁን ሶርት ማድረግ ትችላላችሁ ማለት ነው። ዛይነት ኦፕሽኖች አሉ እነሱ መጠቀም ትችላላችሁ። በጣም አሪፍ አሪፍ አሪፍ ነገር ስለገ መርሳት የሌለባችሁ ነገር ሰሌክት ማድረግ ያለባችሁ ነገር ሰሌክት ማድረግ አንድ ነገር ብቻ እንደዚህ ኮሌጅ ሰሌክት አድርጌን ያሁን እዚህ ጋር መጥቼ ሶርት ብለው ሶርት ኤ ቱ ዜድ ብለው አሁን የሚሰጠኝ ኤራ ያችታለ ኤክስፓንድ ላርገ ወይ ወይስ ደግሞ ከረንት ሴሌክሽን ብቻ ነው። ከረንት ሴሌክሽን ብዬ ለምሳሌ ብቀጥል ይሄኛውን ዳታ የሌሎቹን ዳታ እዚ ጋ የተቀመጡ ዳታ ሳይቀያየር ችን ብቻ ከረንት ሴሌክሽን ሆነ ብቻ ሶርት ያደርጋታል። ያ ደግሞ ብዙ ዳታ ስለሚያበላሽብን ሶርቲንግ ላይ በጣም ተጠንቅቃችሁ መጠን መጠቀም ያስፈልጋል ማለት ነው። ስለዚህ ሴሌክት ማድረግ ያለባችሁ ዳታ ሴሌክት አድርጋችሁ ሜትቻላች ኤክስፓንድ ሰሌክሽን ማቻላች ወደ እኔ ጂማሮ እንዳትበላሽብኝ ነው እንጂ ኤክስፓንድ አርጋችሁ መሄድም ትችላላችሁ ማለት ነው። አንደኛው ሶርቲንግ ነው ይሄኛው። አሁን ደሞ ቀጥለ የምንሰራው ፊልተሪንግ ነው። ዴታ ፊልተሪንግ ደግሞ እንስራ ዴታ ፊልተር ፊልተር ደሞ እንዴት እናርግ በተለያየ ክራይቴሪያዎች ደግሞ ከሶርቲንግ በተጨማሪ ዳታ ደሞ ማረግ ትቻላችሁ ፊልተር ማረግ ትቻላችሁ። ሶ ፊልተሪንግ ጥቅሙ ምንድነው? በጣም ብዙ ዳታ ቢኖራችሁ በዛ ሁላ ዳታዎች ውስጥ እንዴት አድርጋችሁ ስፔሲፊክ የሆነውን ዳታ ማምጣት ትችላላችሁ። የሆነ ክራይቴሪያ ታስቀምጣላችሁ። ከነዚህ ውስጥ ለምሳሌ እዚህ ጋር ካሉ ዳታዎች ውስጥ ሴቶች ሆነው በጣም ጥሩ መልቀም አይጠበቅብኝ አንድ በጣም ጥሩ አለች። እሺ ኦኬ፣ ሴት ናት፣ አደለችም ወንድ ናት እያልኩኝ ነው። የሆነ ፊልተሪንግ ሜካኒዝም መጠቀም ነው ማለት ነው። ለምሳሌ ሴቶች ሴቶች ሆነው በአንደኛ ሩብ ዓመት ላይ ከ60 በላይ ወይም ከ75 በላይ ያመጡ የሚል እስኪ ክራይቴሪያን ጠቅ ሁለት ነገር ነው። አምንጠቅ ሴቶቹ ነው ከ75 በላይ ያመጡ አይነት ነገር ወይም ሴቶቹን ብቻ እንደዚህ። ሶርቲንግ ፊልትሪንግ እዚህ ጋር ያለው እንደምታዩት፣ ያው እዚህ ፊልተር ሚል ትጫላችሁ። ፊልተር ሚል ትጫው እንደምታዩት እዚህ ጋር እንደዚህ አይነት ነገሮች ያመጣላችኋል ማለት ነው። ፊልተሪንግ ክራይቴሪያ እንድታስገቡ የሚያግዛችሁ ነው። እያንዳንዱ ላይ ልክ እንደዚህ እንደምታዩት ፊልተሪንግ ክራይቴሪያ ማምጣት ትችላላችሁ ማለት ነው። ለምሳሌ ቴክስ ፊልተሪንግ ስም ከሆነ ይላችኋል። ቴክስ ፊልተር ማድረግ ትችላላችሁ። እዚህ ጋር እንደምታዩት ለምሳሌ ሰሌክት ማድረግ ይቻላል። በጣፋት ሴቶቹን ብቻ ነው የሚያደርጋቸው። ኦኬ ብለው ሴቶቹን ብቻ አመጣልኝ ማለት ነው። ክሊር ማድረግ ከፈለግኩኝ ደግሞ እዛችሁ ክሊክ አድርጌ ክሊር ፊልተሪንግ ብለው ተመልሶ ያመጣል ማለት ነው። ሌላ ክራይቴሪያ እናስገባ ከተባለ ምሳሌ ቅድም ያልኳችሁን ምንድን ነው ያልኳችሁ ሴት። ስለዚህ ሴትን ብቻ ሴሌክት አረኩኝ። ከዛ ደግሞ እንግዲህ ይህቺ አነስ ስለምትል ነው ዳታ በቀላሉ አይመርጣትም እንዴ እንዳትሉ፣ ብዙ ዳታ ሲሆን እንደዚህ አይመጣም። ያው ብዙ ዳታ አለ ብለን እናስብ እና ከዛ ደግሞ አንደኛ ሩብ አመት ላይ ከሰባ አምስት በላይ እያመጡ ነው አያል ነው። ስለዚህ ሴሌክት መጡና ነምበር ፊልተሪንግ የምትለው ዋጋ ተመጡና ምን ግሬተር ዘን አይደለም ሶስት ክሊክ አረኩኝ በፊልተሪንግ ክሬተር ዳን አልኩት ክሬተር ዳን ስንት 75 እዚህ አስገባለሁ ማለት ነው አያችሁት 75 ክሬተር ዳን ምን 75 ኦኬ ነው እነዚህ ናቸው አንደኛ አሩብ ዓመት ላይ ከ75 በላይ ያመጡት እነዚህ ናቸው ሶስቱ ጎበዞች ሶ ይሄ አለ ፊልተር መሆኑን ክሊር ማድረግ ስትፈልግ እንደቀደሙ ከፊልተሪንግ ያመጣና ልክ እንደዚህ ያደረጋችሁ ሌሎች ማስገባት ይሻላችሁ። ሌትሳይ ለምሳሌ እዚች ያመጥች ውጤት ላይ ፊልተር ብዬ መሻሻል ያለበት ያመጣ ወይም ደግሞ በቂ እና በእጅግ ጥሩ እና በጣም እጅግ በጣም ጥሩ ያመጡትንሌት ትናረካል በትና ጥሩ ያልኩት ይኸው እነዚህ ናቸው። በቃ ከዛ በኋላ ይህንን ዳታ ኮፒ ያርጋችሁ እንደዚህ መውሰድ ትሻላችሁ። ኮፒ ያርጋችሁ ሌላ ቦታ ሌላ ሽት ላይ ፔስት ማድረግ ትሻላችሁ እንደማለት ነው። እቺ እንዳታ ብቻ ምንም እንት ማድረግ ሳይጠበቅባችሁ ሶርቲንግ ሶርቲንግ አይ ሚን ፊልተሪንግ ላይ ይሄን ያለው ሌሎች ካራክተር እንትሮች ማስገባት ትሻላችሁ። ለምሳሌ አማካይ ላይ መጣውኝና ከቢቱቪን እራሱ ማምጣት ይችላል። ለምሳሌ ዲስ ኖት ኢኳል ኢኳል ቱ ግሬተርዛን ከዚህ በላይ ግሬተርዛን ኦር ኢኳል ቱ ከዚህ ይሄንና ከዚህ በላይ ሌዛን ምናምን ቢቱቪን ቶፕቴን ቶፕቴን ለምሳሌ ብለው ቶፕቴን ይወላችሁ አይተም ይሄው እነዚህ ናቸው ቶፕ ቴኖቹ፣ ራሱ ሰሌክት አድርጎ አመጣልኝ ማለት ነው። ሌት ሰሌላ ለምሳሌ ነምበር ፊልተሪንግ ከስንት እስከ ስንት፣ ኢዝ ግሬተር ዳን ኦር ኢኳል ቱ ስንት፣ ለምሳሌ ከሰማንያ እና እንደዚያ ኦር ኢኳል ቱ ቢትዊን ነው ከሰማንያ አምስት ብቻ በሁለቱ መሀል ያሉትን ደግሞ ብለው አማካኛቸው እነዚህ ደግሞ፣ በ80 እስከ 85 ያሉት ደግሞ እነዚህ ናቸው። ስለዚህ ልክ እንደዚህ ፊልተሪንግ በጣም ብዙ ኦፕሽኖች አሉት። እያስገባችሁ ደግሞ እንደዚህ መሞከር ነው ማለት ነው። ስለዚህ እያንዳንዷ ዳንዷ ምንድን ነው ስሙ ይሄ ፊልተሪንግ ላይ ይሄንን እያንዳንዷን ዳታ የሆነ ክራይቴሪያ እያስገባችሁ ዳታ ፊልተር ማድረግ ትችላላችሁ ማለት ነው። ስለዚህ ሶርቲንግ ኤንድ ፊልተሪንግ አየን። በዚህኛው ዳታን ሶርት ማድረግ በተለያየ ሜካኒዝም፣ ሁለተኛው ፊልተር ማድረግ በተለያየ ክራይቴሪያ። ስለዚህ እንደዚህ እያደረጋችሁ